በተቋማት ለተገልጋይ የሚቀርቡ አገልግሎቶች በተገቢው መንገድ እንዲከናወኑ በዲጂታል ስርዓት ማበጀቱ እየተለመደ ነው። ይህ ወጣት ደግሞ ለዚህ መሰል ግልጋሎት የሚያግዝ ፈጠራን አስተዋውቋል። የዲጂታል ኮፖን ማኔጅመንት ነው። ዲጂታል ኮፖን ማኔጅመንት ሲስተም ማለት የመንግስት ሰራተኛውን የካፍቴሪያ የሚጠቀምበትና የድጎማ ምርቶችን የስኳር ዘይት፣ ዱቄት የሚባሉ ነገሮችን እየሄደ የሚወስድበትን መንገድ በአንድ ዲጂታል ኩፖን አድርጌ አጠቃላይ ሙሉ በሙሉ እንደ ከተማ ሁኖ የተሰራበት ይገኛል ማለት ነው። የወጣቱ የትምህርት ታሪክ ከኮምፒውተር ሳይንስ ጋር የተገናኘ ነው። ይህንን የዲጂታል ኩፖን ማኔጅመንት ስርዓት ለማልማት ያገዘው ግን ኢትዮጵያ አምስት ሚሊዮን ኮደሮችን ለማፍራት የዘረጋቸው ፕሮግራም ነው። በስልጠናው ያገኘው ልምድ እሱን ጨምሮ ሌሎችም በስራቸው ላይ ቀልጣፋ አሰራር እንዲላመዱ አግዟል። የፋይቭ ሚሊዮን ኢትዮጵያን ኮደርስ ኢኒሽቲቭ ወይም በዋናነት ለእኔ የጨመረልኝ ምንድን ነው? መጀመሪያ ባክግራውንዱ ነበረኝ። ምክንያት ሳይንስ መማሩ በራሱ አንድ ባክግራውንድ ያገለግላል፣ ጥሩ ነገር ነው። በገጠሜ ነው አለኝ ያልኩህ እንጂ ዩኒቨርሲቲ ገብቼ ኮምፒውተር ተምሬ ተመርቄ በወጣው ሲስተም ሰራው ማለት አይቻልም። እዚሁ ባለው ፕራክቲስ ነው። ረጅም መንገድ ነበምን የምንጠቀመው አጭር መንገድ እንድንጠቅም አድርጎኛል። እንደገና ደግሞ ዳታ ሳይንስ ደግሞ በእኛ የምንሰራበት ሜትድ የውስን ነው። ውስን ሜትድ ነበረ። እኛም ዳታዎችን ኮሌክት የምናደርግበት ሜቶድ፣ ያ ግን በኤክሴል በምናም በጣም ብዙ ፊውቸሮች ስላሉ በነሱ በምን እንዴት አድርገን ኮሌክት እንደምናደርግ ከእሱ ተምሬያለሁ። የዲጂታል ክህሎት ልማት ለዲጂታል ኢትዮጵያ እውን መሆን ወሳኝ ነው። ከዚህ አንጻር የኢትዮ ኮደር ስልጠና የወጣቶችን ክህሎት ያሳድጋል። ከኢንተርኔት ውጭ አስቸጋሪ የሆነ ላለው ዘመናዊ ህይወት ጠንካራ መሰረትም ይሆናል። አንድ ኮምፒውት እንድናደርግ ያግዘናል። ሁለት ደግሞ አሁን ሰው እንደምታውቀው ሁሉም ወደ ቴክኖሎጂ እየገባ ነው። እንግዲህ በቴክኖሎጂ ወደ ኋላ መመለስ የለም ወደ ፊት እንጂ ማለት ነው። ስለዚህ አይደለም ከቴክኖሎጂ ለመሄድ ለመጠቀም በራሱ ማወቅ ያስፈልጋል። ቴክኖሎጂ የዳበረ በቴክኖሎጂ የሚጠቀም ማህበረሰብ፣ በተለይ በቴክኖሎጂ አውቆ ተገልግሎ ህብረተሰቡንም እንዲያውቀው የሚያደርግ ወጣት ኃይል አላት። ይህ ወጣት ኃይል ደግሞ በአግባቡ ከተጠቀመበት ሀገራችን የተሻለ እድገት ታሳያለች። አሁንም እያሳየችው ካለው እድገት የተሻለ እድገት ልታሳይ የምትችልበትን በር የሚከፍትና የሚያሳይ ሆኖ እናምንበታለን። የአምስት ሚሊዮን ኮደርስ አንዱ አላማም የኢትዮጵያን የዲጂታል ኢኮኖሚ ሊደግፍ የሚችል በዲጂታል ኢኮኖሚ ውስጥ ራሱን ጠቅሞ አገር ሊጠቅም የሚችል በተለይ ደግሞ በኮዲንግ በፕሮግራሚንግ እና በአርቲፊሻል ኢንቴሊጀንስ በመሳሰሉት ክህሎቶች ላይ በቂ እውቀት ያለው ወጣት ማፍራት ነው። እዚህ የዚህ የአምስት ሚሊዮን ኮደርስ ኢኒሼቲቭ በቀጥታ የዲጂታል ኢትዮጵያን አላማዎች የሚደግፍ ነው። እነዚህ ወጣቶች በኮዲንግም ሆነ በተሰማሩበት ስራ መስኩሉ ኤፊሽንት ይሆናሉ ማለት ነው ይሄ አንድ ትልቅ ለሀገር ኮንትሪቢዩት የሚያደርግ ነው። ባለፉት አስር ወራቶች ከ800 በላይ ወጣቶች ተመዝግበው ስልጠናውን እየተከታተሉ ነው። ከ270 በላይ ወጣቶች ደግሞ ስልጠናውን አጠናቀው የምስክር ወረቀት መውሰድ ችለዋል። ይህም በዲጂታል ዘርፉ ተወዳዳሪና ብቁ የሰው ኃይል በማፍራት እንደ ሀገር ለዲጂታል ዘርፉ የሚደረገውን ጉዞም የሚደግፍ ይሆናል። ኢንተርናሽናል ሰርቲፋይድን የሚያደርግህ ሌላ ቦታም አፕላይ ብታደርግ አክሴፕት የምትደረገው ለምን የትም አታገኘው። በነጻ ስለሆነ እንደገና ደግሞ ዋጋ ስላለው ይሄ ነገር ሁሉም ቢጠቀሙበት አበረታታለሁ። ወደ ቴክኖሎጂ ነው እያዘመንን ያለ ነው የሚዘመነው ደግሞ ቴክኖሎጂ ትውልድን ማፍራት አለበት። እሴቶቻችን ናቸው። ስለዚህ እሴቶቻችን እየጨመሩ ይሄዳሉ። ዓለምን ግሎባላይዝድ የሆነች ነው ያለች፣ ወደ አንድ ቋት እየመጣች ነው ያለች፣ ወደ አንድ መረብ እየመጣች ነው ያለች። ስለዚህ ከማንኛውም ማህበረሰብ ጋር በሀገር ውስጥ ይሁን በውጭ ዓለም የሚገኙ ማህበረሰብ ጋር ለመቀላቀል ና ተደራሽ ለመሆን የግድ ቴክኖሎጂ ማወቅ አውቆ ደግሞ መጠቀም ያስፈልጋል። ልዩ ልዩ የስራ ኦፖርቹኒቲዎችን የስራ እድሎችን ከአካባቢያቸው ሳይሄዱ በኦንላይን የሚያገኙበትን ትልቅ እድል ይፈጥራል ማለት ነው። ኢትዮጵያ ይህን ያህል ኮደሮች አሏት በሚባልበት ጊዜ ደግሞ የቀጣሪዎችን የኦንላይን ቀጣሪዎችን አቴንሽን መሳብ እንችላለን ማለት ነው። እና የተሻለ ዝግጁ ሆነንም እንግዲህ ይሄ በጣም ውድድር የበዛበት አገር ነው ኢትዮጵያ፣ በዲጂታል ስኪል በዲጂታል ስራዎች የተሻለ ተወዳዳሪ የሚያደርጋት ይሆናል ማለት ነው። በቀጣይ የሚፈጠሩ የስራ ዕድሎችም ሆኑ ሌሎች ጥቅሞች የዲጂታል ክህሎት መሰረት ያደረጉ በመሆናቸው ለሰልጣኞቹ ያለው ዕድል ሰፊ ይሆናል።